የሲኖዶሳዊነት ሲኖዶስ ዋና ጸሐፊ ካርዲናል ማሪዮ ግሬች ከቁስጥንጥንያ ፓትርያርክ በርተሎሜዎስ ቀዳማዊ ጋር ተገናኙ። በካቶሊክ ቤተ ክርስቲያን የሲኖዶሳዊነት ሲኖዶስ ዋና ጸሐፊ ካርዲናል ማሪዮ ግሬች ከምስራቅ ኦርቶዶክስ አብያተ ክርስቲያናትና ከቁስጥንጥንያ ፓትርያርክ በርተሎሜዎስ ቀዳማዊ ጋር መገናኘታቸው ተገለጸ። ካርዲናል ማሪዮ ግሬች ከፓትርያርክ በርተሎሜዎስ ቀዳማዊ ጋር የተገናኙት ለአውሮፓ ካቶሊክ ጳጳሳት ዋና ጸሐፊዎች ጉባኤ በቱርክ ኢስታንቡል መግባታቸውን ተከትሎ ነው። ብፁዕነታቸው በስብሰባው የሲኖዶሳዊነት እንቅስቃሴ ከምን እንደደረሰ ሲያመላክቱ የመጀመሪያው የክርስትና ጉባኤ ለሚባለው ለኒቅያ ጉባኤ 1700ኛ ዓመት መታሰቢያም ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከፓትርያርክ በርተሎሜ በርተሎሜዎስ ቀዳማዊ ጉባኤ በተደረገበት ቦታ እንደሚገናኙም ተናግሯል። ፓትርያርክ በርተሎሜዎስ ቀዳማዊ በበኩላቸው ለቅዱስነታቸው ጉብኝት ምስጋናቸውን በማቅረብ የቀድሞ ርዕሰ ሊቃን ጳጳሳት ፍራንሲስኮስ የኦርቶዶክስ እምነት ጓደኛ እንደነበሩ አስታውሰዋል። ፓትርያርክ በርተሎሜዎስ ቀዳማዊ በአሁኑ ርዕሰ ሊቃን ጳጳሳት ሊዋ 14 ተኛ መሪነት በሁለቱ ቤተ እምነቶች መካከል ያለው ግንኙነት በእውነትና በፍቅር እየጠበቀ እንደሚሄድ ያላቸውን ተስፋ መግለጻቸውን ቫቲካን ኒውስ ዘግቧል።